ሰላም ወገኖች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። ጌታ የተመሰገነ ይሁን። ደስ ይላል። በቃ እግዚአብሔር ይመስገን። የእግዚአብሔርን ሀሳብ አንድ ነገር ላካፍላችሁ ፈልጌ ያለሁ እግዚአብሔር ያስተማረኝን ማለት ነው። ጌታ የተመሰገነ ይሁን። በሁለተኛ ቆሮንቶስ ምዕራፍ ስምንት ቁጥር ሰባት ላይ እንዴ የሚል ቃል አለ። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለኛም በፍቅራችሁ እንደተረፋችሁ በዚህ ቸር ስራ ደግሞ ትረፉ። ትእዛዝ እንደምሰጥ አልልም። ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ልመረምር እላለውኝ ይላል። እግዚአብሔር ይመስገን። ይህንን ሐዋርያ ጳውሎስ ለቆሮንቶስ በቆሮንቶስ ላሉ ቅዱሳን በሁለተኛ መልእክቱ የሚያስተላልፍላቸው መልእክት ነው ማለት ነው። የሚያስተላልፍላቸው መልእክት አሁን ባነበብኳት ቁጥር ውስጥ አንድ መልእክት ነው እያስተላልፍላቸው ያለው መልእክቱ ምንድን ነው? እነዚህ ሰዎች በትጋት ማለት በእምነት የሚተርፍ ነገር ነበራቸው። እምነታቸው ጥሩ ነው መልካም ነው። የሚተርፍ ነገር ለሌሎች ለሌሎችም ለራሳቸው የሚወት ሆነ ለሌሎች የሚተርፍ የሚያንስ አገልጋዮችንም የሚያሳርፍ አይነት እምነት ነበራቸው ማለት ነው እ በቃልም ይላል በእምነትና በቃል በእውቀትም ይላል በቃል ሲል በእግዚአብሔር ቃል በወንጌል እውነት ማለት ነው። ባላቸው የቃል ሙላት ማለት ነው። በእውቀትም ሲል ደግሞ እውቀት ወሳኝ ነው። እውቀት የእግዚአብሔርን ሀሳብ መለየት ማወቅ፣ እነዚህ እነዚህ ነገሮች እና በትጋትም በሌሎች ነገሮች ትጋት በኩል ሁሉ ይላል የተረፋችሁ ናችሁ፣ ተርፋችኋል ይልና ለእኛም ይላል፣ ለእኛ ለአገልጋዮቹ ደግሞ ይላል፣ ለእኛም በፍቅራችሁ እንደተረፋችሁ ይላል። በእምነት የሚተርፍ ነገር አላቸው፣ በቃል በእውቀት በትጋታቸው የሚተርፍ ነገር፣ የሚጠቅም ነገር፣ የሚያንጽ ነገር አላቸው። እንደገና ደግሞ ይሄንን አላችሁ ይልና ለእኛም በፍቅራችሁ እንደተረፋችሁ ይላል። እንደገና ደግሞ እንግዲህ በጣም ያላቸውን ፍቅር በተለያየ በመስጠት ጉዳይ ሊሆን ይችላል። በተለያየ መንገድ ፍቅራቸውን ለሐዋርያው ጳውሎስና ለመሰሎቹ አብረውት ላሉት አሳይተዋል ማለት ነው። ስለዚህ በፍቅርም ተርፈዋል ለነሱ ማለት ነው። እና ይሄ ቸር ስራ ነው ይላቸዋል። ቸር ስራ ነው ይቸርነት ነው። ይሄ ቸርነት በእናንተ ሕይወት የሚታየው ነገር ቸርነት ነው። ለኛ ተረፋችሁ ይልና ልክ ለኛ እንደ ተረፋችሁ በፍቅራችሁ ለኛም በፍቅራችሁ እንደ ተረፋችሁ በዚህ ቸር ስራ ደግሞ ትረፉ ይላል ማለት ትረፉ፣ አሁንም ትረፉ፣ ለኛ ሳይሆን እሱ እንደተጠበቀ ሆኖ ለሌሎች ትረፉ ይላል። ይህንን በዚህ ቸር ስራ ደግሞ ትረፉ ብዬ ስል እያዘዝኳችሁ ትዛዝ የመስጠት ያህል አይደለም። ይህንን የምልበት ምክንያት ይላል ትዛዝ እንደምሰጥ አልልም። ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ለመረምረ ላለው ይሄ ተረፋችሁ ብዬ የምላችሁ ነገር ታነጽንበት ደስ አሰኛችሁን የምለው ነገር እውነተኛ ነው ወይ? ምንጩ የእግዚአብሔር ጽድቅ ነው ወይ? ከእግዚአብሔር ዘንድ የሆነው በክርስቶስ ኢየሱስ ያገኛችሁት የጽድቅ ፍሬ ነው ወይ የሚለውን እውነተኝነቱን ልመረምር ነው። ይሄንን የምለው ትእዛዝ የምሰጣችሁ አይደለሁም። ትእዛዝ እንደምሰጥ አልልም። ይቅርታ ትንሽ ተቋረጠ መሰለኝ፣ እና ትእዛዝ እንደምሰጥ አልልም ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ልመረምርላለሁ ይላል ማለት ነው። በጣም የሚገርም ነው ሐዋርያ ጳውሎስ፣ በጣም የሚገርም ነው ሐዋርያ ጳውሎስ። እንዴት ነው የገረመኝ? ሰልፊሽ አይደለም። አሁን አይታችሁ ከሆነ አንዳንድ ሰው እኮ ለምሳሌ የሆኑ ሰዎች እኔን በጣም ቢወዱኝ ቢያቀርቡኝ መልካም መልካም ነገር ቢያደርጉልኝ ደስ የማይላቸው ሰዎች አሉ። የማይለበት ምክንያት ለምንድን ነው? ለሱ እንደሆናችሁ ለእኔ አልሆናችሁም በማለት እኔም በጣም እንደወደዳችሁኝ ከተረዱ ካወቁ፣ እና እነሱ ደግሞ እንዳልተወደዱ ከመሰላቸው የራሳቸውን ነው የሚያስቡት። የኔን መወደድ፣ ሌሎች ሰዎች የኔን መውደዳቸውን እግዚአብሔር ይመስገን አይሉም። እነሱ የሚሉት ያኮርፋሉ፣ ሌላ ነገር ውስጥ ነው የሚገቡት ማለት ነው። ስጋዊነት ውስጥ ይገባሉ ማለት ነው። እና ካልተወደድን ይላሉ ማለት ነው። መወደድ ካለብን፣ የምንወደድ ሰው ከሆነን መወደዳችን አይቀርም። ግልጽ ነው አይደል? እውነተኛ ይሁን እንጂ ይሄ መውደድ የሚባለው ነገር እውነተኛ ይሁን እንጂ እኛም ደግሞ እውነተኞች እንሆን እንጂ እውነተኞች የሆኑ እኛን መውደዳቸው አይቀርም። ታዲያ ሌሎች ሌሎችን ሲወዱ ለምንድን ነው ደስ የማይለን? ለምንድን ነው እኛ አልተወደድንም ብለን የሚሰማን የምናኮርፈው የምንበሳጨው የምንቆጣው፣ ፊታችን የሚጠቁረው፣ በሰዎች ላይ አመላችንን የምንለውጠው ለምንድን ነው? ይሄ ሁሉ ጉድለት ነው፣ ስጋዊነት ነው፣ እኔነት ነው። የእግዚአብሔር ቃል በአንደኛ ቆሮንጦስ ምዕራፍ 13 ላይ ምንድን ነው የሚለው? ፍቅር የራሱን አይፈልግም። ምን ማለት ነው? ለሌላው ነው ከኔ ይልቅ የባልንጀራዬ፣ ከእኔ ይልቅ ለሌሎች ትረፉ፣ የኔ ግድ የለም ይደርሳል፣ ይላል። እውነተኛ ፍቅር ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ሰዎች እኛን በሚወዱበት ጊዜ፣ ብዙ ብዙ ነገር ለእኛ በሚያደርጉበት ጊዜ ወይ ጉድ፣ የሚገርሙ ናቸው በቃ ብለን መመዘኛችንን መወደዳችንን ለእኛ መልካም ማድረጋቸውን እነዚህ እነዚህ ነገሮችን አይተን በዛ ደምድመን በዛ መዝነን ሰዎችን አቤት እንዴት ያሉ ናቸው ከማለታችን በፊት እነዚህ ሰዎች ለእኛ እንዲሆኑት ለእኛ የተነጠፉት ለእኛ አልጋ የሆኑት ለእኛ ብቻ ነው ወይስ ለሁሉም ያው ናቸው የሚለውን ቼክ ማድረግ ያስፈልጋል። የእግዚአብሔር ቃል ያንን ነው የሚያስተምረን። ለዚህ ነው ሐዋርያው ጳውሎስ የፍቅራችሁን እውነተኝነት ልመረምር ላለሁ ለሌሎችም እንዲሁ አድርጉ። ለኛ እንዳደረጋችሁ በእምነታችሁ፣ በቃላችሁ፣ በእውቀታችሁ እንደተረፋችሁ እንዲሁም ደግሞ ለኛ በፍቅራችሁ እንደተረፋችሁ በሌሎች ትጋት በኩል ይህንን ስታደርጉ ሆናችሁ ስትገኙ፣ ለኛ እንደሆናችሁ ሆናችሁ ስትገኙ፣ ለሌሎችም ሆናችሁ ስትገኙ፣ በእውነትም እነዚህ የጽድቃቸው የጽድቅ ህይወታቸው ምንጩ ከእግዚአብሔር በክርስቶስ ኢየሱስ ያለው የጽድቅ ፍሬ ነው፣ እውነተኛ ነው እንላለን ለማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖች የእግዚአብሔርን ቃል በሚገባው መንገድ እናጥና፣ እንማር፣ እንወቅ። ለህይወታችን ይጠቅመናል መመሪያችን ስለሆነ ማለት ነው። ጌታ ይባርካችሁ።